ጠጅቱ ብሬ ገብታ ሙስሊሞች በኃይል ነው የሚሰሩት፣ ሙስሊሞች ተቀናጅተው ነው የሚሰሩት፣ ሙስሊሞች በጥምረት ነው የሚሰሩት። ሙስሊሞች ፓወር አላቸው። በመቶ ሺህ የሚቆጠር የቴሌግራም አካውንት አላቸው። ተሰባስበ መተው ነው ሪፖርት የሚያደረጉት ብለው እኮ ነው ሞትቤት እኮ የሚያደረጓቸው እኮ በሙስሊሞች እኮ ነው። ሙስሊሞች ከኮካ ይበልጣሉ። በቃ የኮካ ማስታወቂያ ነው አደለ? እናንተ አለም ላይ በጣም ሙስሊሞች ሶሻል ሚዲያ ላይ ከኮካ ኮላ በላይ ፓወር አላቸው። ሪፖርት ኮፒ ሊንክ ማስደረግ ሲፈልጉ የክርስቲያን አፖሎጂስቶች ሙስሊሞች ተባብረው ሪፖርት ሊያረጉብን ነው በሆነ ቪዲዮ የሚሰሩት። ጊፍት ማግኘት ሲፈልጉ ያበራ ይበካነ እኔ እኮ ለሀገር እድገት ኢቭኒቭ ለሀገሪቱ አድገት በእድገት እንኳን ደረጃ ብትሄድ ኢትዮጵያ ውስጥ እንግዲህ ቀዳሚ ባንክ የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ሚሊዮነሮችን ባለ ሀብቶች እና ማናቸው ብለ ጠይቅ ሙስሊሞች ናቸው። እኛ ጋር ከፍተኛ አክሲዮን ያላቸው ሙስሊሞች ናቸው። ከዚህ ውጪ ሌላ ምንም በአላህ ዘንድ ተቀባይ የሆነ ሃይማኖት የለም። እነዲን እንደላይህን እስላም ብለዋል አላህ ሱብሃነሁ ወተዓላ አልዮም አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና ያ አዩሀ ለዚነ አመኑ ተቁላ ቀቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ፊቴ እንዳትመጡ እንዳትሞቱ ሙስሊም ካልሆናችሁ በቀር ብሏል። እኔ እንደ ኦርቶዶክሶች ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው? ወደ ክርስትና በማርያም ነው የምታሳምኗቸው? ኑ ወደ እኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው። እውነት ግን አንድን ሙስሊም ወደ ሃይማኖታችሁ ለመጥራት የትኛውን ጉድለት እንሙላለህ ነው የምትሉት? ቁርአን እንደሆነ ከአላህ ለመሆኑ ዛሊከ ልኪታቡ ላ ራይባ ፊህ ሁደሊል ሙተቂን ሲል፣ የእናንተ መጽሐፍ ግን ከማን እንደሆነ ማስረጃም የለውም። ወንጌላውያን እንኳን እነሱ ስለ መጽሐፋቸው ያስቀመጡት ምንም አይነት ማስረጃ የለም። ስለምትከተሉት ሃይማኖት ትክክለኝነት ለመግለጽ እንኳን መጽሐፉ አያግዛችሁም። አምላክም ይህን ሃይማኖት እንድትከተሉ አላዘዘም። ነቢያቶችም አላስተማሩም። አላህ ሱብሐነሁ ወተዓላ ግን በተከበረው ቃሉ ወላተሙቱና ኢላ ዋአንቱም ሙስሊሙን ሲል ሙስሊሞች ሆነን እንጂ እንዳንሞት ያዘናል መጽሐፎቻችሁን፣ ብታገላብጡ ለምን እንደተፈጠራችሁ አምላክ ለምን እንደፈጠራችሁ እንኳን አንዳች ቦታ ላይ ምክንያቱን አታገኙም። ይልቁንስ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚለውን ግን ታገኛላችሁ። ቁርአን ላይ ግን ወማኸለቅቱ ልጅንነ ወልኢንሰ ኢላ ሊያዕቡዱን ሲል አላህ ስብሓነሁ ወተዓላ ለምን እንደፈጠረን በምን ምክንያት እንዳስገኘን ምክንያቱን ያስቀምጥልናል። ወንድ ልጅ ትወልጃለች ተብላ የተበሰረችውን ማርያምን አይ ወንድ ልጅ ሳይሆን አምላክ ነው የወለድሽው ብሎ መቀየር እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማሁ ፈርዳለሁ ያለውን ኢየሱስን አያንተ እንደሰማህ የምትፈርድ ሳትሆን ራስህ ፈራጅ ሆንክ አምላክ ነህ ብሎ በግድ አምላክ ማድረግ፣ እድሜ ዘመናችሁን ሁሉ የማትፈቱት ራስምታት የሆነ ስላሴ የሚልን ጽንሰ ሐሳብ ከምእመናኑ አልፎ መምህራን እንኳን ሚስጥር ነው አንፈታተነውም፣ አንመራምረውም፣ ስለ ስላሴ ዝም ነው ብለው በዝምታ እንዲያልፉ ያደረጉትን ሃይማኖት እንድንከተል በምን ሞራል ትጠርናላችሁ አምላክ ማንነትና ምንነት ጽንሰ ሀሳቡን የቁርአኑ መነሻና መዳረሻ የመፈጠራችንን ምክንያት ኩልል አድርጎ ያለ እንከን የነገረንን

ትብታብ ጋር እንድንጋፋ ራስ ምታት እንዲሆንብንና ስለ ሃይማኖት ስንጠየቅ የምንሸማቀቅበት ሚስጥር ነውና ከዚህ በላይ አላውቀውም፣ አንፈታተንም የሚል ምላሽ የምንሰጥበት፣ ደረታችንን ነፍተን ስለጠየቁን ሁሉ የምንመልስበትን ትተን መልስ እንደሌለው የምንሻሽና የምንደበቅበትን ሃይማኖት እርሱ እንድንከተል ትጠሩናላችሁ። ሙስሊምን ምን ጎደለ ብላችሁ ትጠሩታላችሁ? ምንም! እና ከምልዑነትህ ወደ ጉድለት እናምጣ ካልሆነ በስተቀር የጎደለ የለምና፣ ወደ ሞላው ወደ ኢስላም ለሁላችን ላ ሂዳያን ወፍቀን ወሰላሙ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 ወለጅ ገንዘቡን እጥፍ አድርጉ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 ቤተሰቦቻችንን ማካፈልም ጭምር ስላለ መንገዳችን ላይ የኔ ቤቶችን መመልከትም ጭምር እናቆም ነበር። ምን አለፋችሁ ኢትዮጵያ ኢስላሚክ ስቴት ብትሆን እንደሁን ኢስላሚክ ስቴቶች ታሪክ እንሰራለን እንጂ እያስታወስን ታሪክ አናውራም። አባቶቻችን ማለትተን እኛና ልጆቻችን እያልን ወደፊት መራመድን እንጂ ወደ ኋላ መሸምጠጡን እናቆመ ነበር። የኋላ ታሪክ ብቻ እያነሳን ነበርን እኮ ማለት እያቆምን ነንኮ እንሆናለንም ጭምር እያልን ወደፊት ማሰብ ወደፊት ማለም እንችል ነበር። በሸሪያ ፍርድ ቤት ዳደር ስለነበር ፍትሃችንም ሆነ ፍርዳችን ቀጥ ያለ ከተበዳይ ጎን የቆመ ይሆን ነበር። ሀገሪቱ ኢስላሚክ ስቴት የመሆን ምኞትና ጉጉት እንጂ እጣፋንታ አላት ብለን አናስብምና አጎል ጠላቻችሁን ትታችሁ በሆነች ብላችሁ መመኘታችሁን ብቻ ቀጥሉ። አሰላሙ አሌይኩም። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱልላ። እንዲም ክርስቲያኑ ግንች ሰላም ብያለው። ሰላም ነው ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንሻ አላ ሀገራችንን ህዝባችን አላህ ይጠብቅልን። ኢንሻላህ እንዴት ናችሁ? ሜዳና ነን አልሐምዱሊላህ። እንዴት አንድ ሰው ጠፋሽ እሚለይልጣ አይደብራችሁ። ስንት ቀን ሙሉ አስራ ምናምን ቀን ሙሉ ቀን ሙሉ ጠፍቼ፣ እንዴት ምን ሆነሽ ነው የጠፋሽው እሚለይልጣ። አረ ይደብራ እና እንዴት ናችሁ? ለይ ሰላም ናችሁ ወይ? የመዳብ ተመሞችንም ታገር ውስጥ ባገሩ ሀገር ውጭም ያላችሁ ባላችሁበት አላህ ይጠብቃችሁ። ወቶ ተመቅረት አላህ የጠብቀ መልካም ጅማ ብያለው። የዛሬ ጅማ የታመመውን የሚያሽርበት እስር ቤት የሚሰቃዩ ወንድምና እህቶቻችን የሚወጡበት በሀገር ውስጥ በውጭም እስር ቤት ያሉትን አላህ የሚፈርጅበት ያድርግልን። መጠለያ የሚያጡትን አላህ መጠለያ ይስጣቸው። ርዝቅ የሚያጡትን አላህ ርዝቅ ይወፍቃቸው። እንሻላህ የታመሙትንም አላህ Subhanahu አፊያቸውን ይመልስላቸው ያ የምንመኘውን በሙሉ አላህ እያሰፋልን ነው ነው እና ጠፍቻለሁ ዛሬ ጅሙ አነው ብቅ ይያለው ኢንሻአላ ልዘይራችሁ እንዴት ናችሁ ሰላም ናችሁ ወይ እንደምንኛ አልহামዱሊላ እና ዱዓ አድርግልኝ ማለት ነው ለኔ ለናንተ ምንም ለናንተ ዱዓ አረጋለሁ እናንተም ለኔ ዱዓ አድርግልኝ እና ወጣቻለሁ አበረታቱኝ ሶስት ሺህ ሙሉ ማለት ነው። ላይክ ሰብስክራይ ያደርጋችሁ አበረታቱኝ፣ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰለ አለ ነቢይ፣ ሰለ አለ ረሱል፣ ሰለላሁ ዐለይሂ ወሰለም። ዛሬ ጅማ ነው። ሰላዋትና ውረድ። ዛሬ እስኪ ኮሜንቱን ሰለላሁ ዐለይሂ ወሰለም እያል በረሱል ላይ ሰላዋት እያዋረድን ሰላዋት እያዋረድን

እጅግ ያስገርማል እነኛ አባት መሐመድ ሁሴን ይባላሉ። በከሚሴ ከተማ ነዋሪ ሲሆኑ አራት ሚስቶችና አስራ ስምንት ልጆችና ሁለት የልጅ ልጆች አሏቸው። የሚያስገርመው ነገር አራቱ ሚስቶቹ በአንድ ግቢ ውስጥ ተዋደውና ተከባብረው ነው የሚኖሩት።